አለ ያለ ዮናስ አለሁኝ አለ ሆይ፣ ያውላችሁ እንደምትታያችሁት ከዚህ ከዛናችን እንደዚህ አርከና እናኖረዋለን ማለት ነው። እንግዲህ እንደምታውቁት ያውላችሁ። ዋው በእውነት በጣም ቆንጆ ነው። በነገራችን ላይ በጣም የምወደው ምግብ ነው እና እየሰራችሁ ተመገብ ትላለህ ወይ? በጣም ቆንጆ ነው። እየሰራችሁ መክሮተኝ ይሄን አብረን ነው የምንበላው። እንግዲህ ወው ወው፣ በእውነት ሰው ያሜ። ሰላም ጤና ይስጥልኝ። ውድ ቤት ሰዎች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ሰላም ነኝ። ማሳያችሁ እንግዲህ የፓስታ አሰራሩ ላዛኒያ ነው ዛሬ የምሰራላችሁ ላዛኒያ፣ የፓስታ ላዛኒያ ነው ማሳያችሁ እንደምታወጥኝ ዛሬ አብረን እንሰራ ቤተሰብ። እንግዲህ እንደምታውቁኝ ከዚህ ሽንኩርቴን ትንሽ እንተላላላ ማለት ነው። ከዚያ የተከተፈ የተከተፈ ሲሆን ደቃቅ የዶሮ ስጋ አለኝ። ላዛኒያ የሚባለው የሚሰራው በጣም ቆንጆ የሆነ። ያው እንግዲህ እንደምታወት ከዚህ አለኝ። ይሄ ድቅቅ ያለ የዶሮ ስጋ ነው፣ የዶሮ ስጋ ነው እናቀላቅለዋለን። የሚሰራ ነው ማለት ነው። እንግዲህ እንደምታወት ይውላችሁ እንትን ቅመም ነው የምጨምርበት ማለት ነው። ከዚህ ማጃፊያ፣ በነገራችን ላይ የምሰራው በክሬም ነው። ሳል ሳል አልጨምርም ይሄ የዶሮ ስለሆነ ማለት ነው። እዚያ ቅመማችንን እንጨምራለን። ሰራባህረት እንጨምረ እዚያ ትንሽ ጫው እንጨምርበታለን።

እንዴት ነው ከበቃ እንደዚህ ማፈልግ ምን ይችላል? ከዚያ እንደዚህ ማለት ነው።

ፍሩን አስገብቸው ነበር። አሁን መዘረድ አድርግበታለሁ ማለት ነው። እንግዲህ ስነሳ እዚህ ስጨርስ ፍሩን አስገብዋለሁ። አያቸው አሁን አድርጌበታለሁ መዘረድ። አሁን ደግሞ ድጋሚ አስገባዋለሁ። እንግዲህ የወላችሁ ቤተሰብ እንደምታወትኝ አሁን ጨርሻለሁ ማለት ነው። እያያችሁት እንዴት እንደሚያምረት አሁን ደግሞ ቅርጥ አወጣለታለሁ። እንግዲህ እንደዚህ አድርጌ ቅርጥ አወጣለታለሁ ማለት ነው። ይፋል ለያለ ዮናስ ጫታት አለሁኝ። ይኸውላችሁ እንደምትታያችሁት ከዚህ ከዛናችን እንደዚህ ፈርከና እናኖረዋለን ማለት ነው። እንግዲህ እንደምታውቁት ይኸውላችሁ ዋው፣ በእውነት በጣም ቆንጆ ነው። በነገራችን ላይ በጣም የምወደው መገብ ነው እና እየሰራችሁ ተመገብ ትላለህ። በጣም ቆንጆ ነው። እየሰራችሁ ሞክሩትኝ። ይሄን አብረን ነው የምንበላው። እንግዲህ በእውነት ሰው ያሜ ከዚያ ያው አለ በስጉም የሚሰራ አለ ያ ራሱን የቻለ በስጋ ነው፣ ይሄ ግን በዶሮ ስጋ ነው። ከዚያ ክሬም ብቻ ነው የሚፈልገው ማለት ነው እና እየሰራችሁ ሞክሩትኝ። በጣም ቆንጆ ነው። ያንክ ቤተሰብ ቤተሰብ ከወደዳችሁትኝ ላይክ ሸር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። እንግዲህ ያው ወደ መጨረሻው እያደረስን ነው ባይ